ኤፍራታ እርግዝናዋ እየገፋ እየመጣ ነው። ወይ ጉድ እውነት! ገኒ ስለነቃችና ማውራት ስለጀመረች ማን ነው ደስ ያለው? እስኪ ኮሜንት ላይ እና በላይ ካሳዩኝ። ናታን ናታን ከአዲሱ ፍቅረኛው ጋር መቀራረብ ጀምሯል። እሷ ደግሞ ቁም ነገር እያሰበች ነው። ስለ ድሮ ፍቅረኛው ስላሳለፈው ነገር እየጠየቀችው ትገኛለች። እሱ ግን እባክሽ ይህንን ርዕስ ሌላ ጊዜ እናውራው እያለ ምንም ቢሆን እንኳ ያን ያህል ክፉፌት እያሳያት አይደለም። እና የእውነት ናታን ኢፍራታ ለሱ ብላ ያን ሁሉ መስዋዕት ከፍላ እሱ የእውነት ሊከዳት ይሆን እንዴ? ኧረ ይገርማል። ያፌት ያፌት ድጋሜ ቀለበት ያደረገላት የእውነት አፍቅሯት ነው ወይስ ደግሞ ሊጠቀምባት ስለፈለገ? ምክንያቱም ናታን እንግዲህ ዋና አለቃ እስከ ዛሬ ደግሞ ስራውን ሁሉ ያወደመበት እሱ እንደሆነ ያከሰረው እሱ እንደሆነ ስላወቀ ሊገመግማት ይሆን? ምን እች ልጅ ከናታን ጋር ግንኙነት ይኖራት ይሆን? ምክንያቱም በባለፈው ለጓደኛው እኔ ኤፍራታ ምን እንደማደርጋት ንገረኝ ሲለው፣ እንዴ ቆይ ኤፍራታን ታፈቅራት የለም እንዴ አለው አዎ አፈቅራታለሁ። ነገር ግን ከናታን ጋር የእውነት ግንኙነት እንዳላትና እኔን ያገባችው ለቪዲዮ ብላ ሳይሆን በቃ የኔን ስራ ለማክሸፍ እንደሆነ እየተጠቀመችብኝ እንደሆነ ለዛ ነው ሀሳብ ስጠኝ ብዬህ አይደል እንደ ጠየኩህ ብሎ ሲለው ጓደኛው አለቃ በፍቅር መካከል መግባት አልፈልግም፣ አንተ ደስ እንዳለህ ብቻ ብታደርግ ጥሩ ነው አለው ቤኔ ቢኒ ከዚህ በኋላ ምንም ቢሆን ምንም ናታንን አጠገቤ እንዳደስ እኔ ላንተ እንደዚህ ነው ወይ እያለው ነበረ። ምክንያቱም እኔ ላንተ አንድ ነገር ብትሆን በጀት ነበር የምመጣው፣ ወፊቱ ሳት ቀርማይ ነበር የምመጣው። አንተ ግን እዛ ጨለማ ቤት ተዘግቼ ተውከኝ ብቻዬን ብሎ ሲለው ናታን ደግሞ እባክህ ላስረዳህ ብኔ የት እንዳለሁ ምን እየሰራሁ እንደነበረ ላስረዳህ። ብለው እንኳ አልፈልግም ተወው። ከዚህ በኋላ ከህይወቴ እንድትወጣልኝ እፈልጋለሁ አለው። እኔ እምልህ እህቴ በጣም ተጎድታ ነበር፣ አንተ ባለህበት ሰዓት አንተ ባልነበርክበት ሰዓት በጣም ልቧ ተሰብሯል፣ እና እህቴ ለአንድ ጊዜ ብታገኛት ብሎ ሲለው ትሰማኛለህ? ናታን አንተና እህትህ ከዚህ በኋላ ከህይወቴ ብትወጡ ይሻላችኋል። በቃ ሰላም። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም? እኔ እግዚአብሔር የተመሰገነ ይሁን ደህና። እኔ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ፣ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። አስተማሪና ቁም ነገር ያለው ድራማ እውነት ደስ ይላል። እዩት ማለት ነው እንግዲህ ከዚህ በኋላ አጠገቤ እንዳደርስ ብሎ ሲለው እኔ አንተንም ሆነ እህትህንም አልፈልገውም ብሎ ተናገረ። በቃ ተረጋጋ፣ ቢኔ ስትረጋጋ ሁሉንም ነገር እነግርሃለሁኝ። አሁን ባለህበት ግን ብነግርህም እንኳ ልትረዳኝ አትችልም፣ አንግባባም ብሎ ተሰነባበቱ። ያፌት ያፌት ቢንያም ጋር ደወለና ስምምነታችንን ታውቃለህ አይደለ ለምንድን ነው እኔ ጋር የማትሰራው? ለምን ከኔ ጋር አትሰራም? ዝሮ ዝሮ ዙሮ ያኔ ፖሊስ ጣቢያም ብታሲዘኝም አላሳሰርከኝም እኮ እያለ ቀለደበት። አንተ የተረገምክ ቆይ፣ እኔ ዋጋህን ነው የምሰጥህ ብሎ ተናደደ። ቢኒ ቢኒ እንግዲህ በጣም እየተሰቃየ እንዴት ለዚህ ለማይረባ ልጅ ብላ ትቀይረኛለች እያለ በጣም እየተናደደ ይገኛል። ውድ ተመልካቾች እውነት ግን ፂ ያደረገችው ነገር ትክክል ነው ወይስ ስህተት? እናንተስ በእሷ ቦታ ብትሆኑ ምን ታደርጋላችሁ? ምክንያቱም እኔ እንደምረዳው ፂ እንግዲህ ለወንድሟና ለምታፈቅረው ለምትወደው ለቢንያም ብላ ነው እንጂ የእውነት ወዳና ፈቅድ አይደለም። ነገር ግን ቢያንስ ፍቅር ላይ እምነት ሲጨመርበት ደስ ይላል። ግን በቅጽበት ገና ቪዲዮ ስላየና በመልእክት ደግሞ ስለተጫወተበት ቶሎ ተቀየረ። ቢንያምን ቢሆን ተቀየረ። እንዴት ቢኒያም ቶሎ ተቀየረ? ምክንያቱም አቤል እኮ በጣም መጥፎ ለዛውም የአፌት ዘር መሆኑን እያወቀ ቢያንስ ስለምን ትንሽ ያልጠረጠረም? እስኪ ኮሜንታተሮች ኮሜንት ላይ ያስቀምጡልኝ። በሌላ በኩል ቤዛና እንግዲህ የቤዛ አዲሱ ፍቅረኛው እየተዝናኑ እንዲሁም ደግሞ እኔ እምልሽ ስፖርት ሰርተሽ ታውቂያለሽ እንዴ? አላት። ኧረ እኔ አላውቅም፣ ታውቃለህ፣ ከቤት ቢሮ፣ ከቢሮ ቤት፣ ከዛም በኋላ በቃ ግቢ ለግቢ ነው እንጂ ስንቀዋለል የምውለው ምንም አልሰራም ብላለችው። እንዴ ስፖርት እኮ ስር ጥሩ ነው ለሰውነትም። ስለዚህ ለምንድን ነው ቻይለንጅ የማንጀምረው? ጧጧት ብሏት እሺ ተባብለው እንግዲህ ቤዛም ዝንጥ ብላ ሂዳ እሱም ደግሞ ዝንጥ ብሎ ሄደና ስፖርታቸውን ሲሰሩ አሉ። እኔም እልክ እንደው ላለመሸነፍ ብዬ እንጂ እውነት ለመናገር በጣም ነው የገደልከኝ እንዲህ በዚህ ልክ ብላለች አዲሷ አፍቃሪዋል። እሱም ደግሞ አራት አካብጂ ቤዚ፣ ምክንያቱም እኮ ታውቂያለሽ አሁን እየለመሽው ስቴጂ አንቺ ነሽ አንደኛ ስፖርት ሰሪ የምትሆኚው ብሎ አላት። እሺ ለማንኛውም አሁን የምሰራቸው ነገሮች አሉና ለስራ አንዳንድ ነገሮችን በማለት ቤዛ መለሰችለት። እሱም እሺ እንግዲህ የቤዛ አፍቃሪ እናቱ ያ ማለት የናታን አዲሷ ደንበኛ ወይም ደግሞ ናታንን የቀጠረችው ልጁ የገዛ ልጇን እኔም ምልክ ለምንድን ነው ወደ ውጭ ሀገር የማትሄደው? እዛ የፈለግከውን ህይወት መኖር ትችላለህ በነፃነት ብላለችው። እሱም ደግሞ ከየት ልታርቅኝ እንደሆነ ባላቅም፣ ነገር ግን በሄድሽበት ሁሉ አለሁኝ ስለዚህ ከዚህ በኋላ አይመለከትሽም እያለ መልስ ሰጣት። ወይኔ እያለች እሷም ታፋዋን መደብደብ ጀመረች። ከዛም በኋላ ልጁ አውቃለሁ፣ እኔን ለማጥፋት ብትሞክሪም እንኳ እኔ እቀድምሻለሁ እንጂ በፍጹም አትቀድሚኝም እያለ መፎከር ጀመረ። ዲያራ ዲያራ ለናቱ እያወራችው ነበረ። ታውቃለህ ወንድሜ እውነት እማዬ እንዳለችው ነው ማለት፣ እማዬ አንቺ ጥሩ ልጅ ነሽ፣ ወንድምሽ ግን ጥሩ ልጅ አይደለም እያለች ትላይ ነበረ። እናም ወንድሜ እኔን አይወደኝም፣ አባቴንም ብላ አባትሽን ምን ብሎ ሲላት፣ በቃ ተወው፣ ሌላ ጊዜ እነግርሃለሁ አለችው። እኔ ግን እንደሚመስለኝ እውነት የዲያራ ወንድም እናቲቱ ተወልደዋለች ወይስ አትወልደውም? ምክንያቱም እንደው የገዛ ልጇ እንደዚህ እየሆነ እንደዚህ በር ዘግቶ ለአመታት የቆየው እናቱ ትክክለኛ እናቱ የምትሆን ይመስላችኋል? እኔ ግን አይመስለኝም። ብቻ ግን እስኪ ወደፊት የምናየው ይሆናል። ገኒ ገኒ ከራሷ ጋር እየጸለየ ከራሷ ጋርም እየተጣላች ነው። ፈጣሪ ሆይ እባክህ በኔ ኃጢአት ልጆቼን አትፈትንብኝ በፊት ናታንን እና ኤፍራታን እንደዚህ አደረግ። አሁን ደግሞ ጽንና ቤኒን ለምን እንደዝታደርግብኛለህ እያለች መጸለይ ጀመረች። ቢኒ ደግሞ ገኒ እባክሽ አንቺ ጠንክረሽ እኛ ልታጠነክሪን ይገባል። ምክንያቱም አንቺ ከለለሽ እኛም የለን ማለት ነው። ስለዚህ እባክሽ እባክሽ ንቂ እባክሽ እያለ እሱ ማጽናናት እንዲሁም ደግሞ በቃ የሚያበረታታ ቃላት ለገኒ እየነገራት ነበር። እሷም እሺ እያለችው ነው። በሌላ በኩል አቤላ ያው ኢፍራታን በባለፈው ፓርት ላይ የግድ እዛ ቤት ከእናንተ ጋር መኖር አለብኝ ብሏት የለ እንዴ። ለምንድን ነው የምኖረው? ለምንድን ነው የምትኖረው? ደግሞስ እኔ ምን አገባኝ? የዚህ ሁሉ ኮ ዋናው አለቃ ያፌት ነው። ስለዚህ ለምን ያፌትን አትጠይቀውም? ብላ ስትለው፣ ትሰምኛለሽ እንግዲህ የማትወጂውን እና የማታፈቅሪውን ያገባሽው እኮ ለናታን ብለሽ ነው አይደል እንዴ? ስለዚህ ኮፒው እኔ ጋር መኖሩን እንዳትዘነጊ እና የግድ አብሬ መኖር አለብኝ እናንተ ጋ እንደምንም ብለሽ አሳምኘው ብሎ ጥሏት ሂዶ ነበር። ኤፍራታየም ወይ ጣጣ አንዱን ስወጣው አንዱ መቼ ነው ግን ሰላሜን የማገኘው? እያለች ከራሷ ጋር እየተጣላች ያፌትን ብታናግረው ያፌት በፍጹም እሽ ሊላት አልቻለም። ምክንያቱም ይሄንን መቀበል አልችልም ከፈለግሽ ግን አዲስ ሰራተኛ ቀጥርልሻለሁ ብሎ ሲላት አይ እኔ አዲስ ሰራተኛ አልፈልግም፣ ይሄው ያንተው ዘመድ አይደል እንዴ ስለዚህ አብረን እንኑር ከሱ ጋር ብላ ብትለውም የበማይመጣው ነው የመጣሽብኝ፣ ይሄ የማይረባ ነው ብሎ ጥሎ ጠፋ፣ ጥሏት ወጣ። በሌላ በኩል ያፌት ኤፍራታን እኔ የምልሽ እኔ ንግስት ወይ ያፌት በቃ አሁን ከኔ ጋር እንድትሰሪ ፈቅጀልሻለሁ ብሎ ሲላት፣ ኤፍራታ ሆዬ ምንም ስለማታውቅ እሺ ደስ ይለኛል እያለች ልብሶቿንም ሆነ ነገሮቿን በጭንቅላቷ እያሰላች ትገኛለች፣ እንዴት ያፌትን እንደምታጠፋው። ነገር ግን ኢፍራታ ያላወቀችው ነገር አንድ ነገር አለ። እሱም ናታን እንግዲህ ምንም ቢሆን አደዛው ውስጥ እንደገባ ብዙ ስራዎች ውስጥ እንደገባ አታውቅም። እዛ ከገባችም በኋላ እንግዲህ ፊት ለፊት ያፌት እና ያፌት ናታን እንዲሁም ኢፍራታ ፊት ለፊት ሊገናኙ ነው። የኢፍራታ ደካማ ጎን ደግሞ ናታን ነው። ስለዚህ የእውነትን ሊጥሉኝ ነው ወይስ ደግሞ የእውነትም ለናታን ብላ ነው ያገባችኝ ብሎ እሱ ሁለታቸውንም ይገመግማል። እውነት ናታንስ ምን ይሰማው ይሆን? ምክንያቱም እዛ ስትገባ ልሰራ ነው ብላ ስትለው ምን ይሰማው ይሆን? እችኛይቱ ልጅ ደግሞ ፍቅር ፍቅር እያጫወታት ነው። የኤፍራታም እርግዝና እየገፋ ነው። እርግዝናው ሲገፋ መቼም ታውቃላችሁ ከናታን ጋር አንድ ቀን አድረዋል። ያኔም ነው ብራምባ የተሰበረው። እንዲሁም ደግሞ አንድ ቀን ያፌት አስገድዶ ወስዷት ነበረ ነገር ግን አብረው ይደሩ አይደሩ የምናውቀው ነገር የለም፣ እውነት ለመናገር እና ያፌት ልጁ የማን ነው ብሎ ሲያስጨንቃት ኤፍራታ ልጁ አንታዲን ይሆን ወይስ ደግሞ ባሏ አንታዲን ይሆን? የናታን ነው ከተባለ ያፌት ወዬ እብድ ነው የሚሆነው። የቤዛ ልጅ እንደገደለው እገላለሁ ማለቱ አይቀርም። ወይኔ ጉዴ! ጦርነቱ እውነት ለመናገር እስከ ዛሬ ያለው ሳይሆን ገና ወደፊት የሚመጣው ነው። የዲያራ እናት ልጄን በፍቅር ጠብካ አደረግካት ያለውን በግድፍ ባታ ፈቅራትም እንኳ ታገባታለህ አንድ አንዳለችኝ እሷ ብቻ ናት የአይኔ ብሌናት ብላ አስፈራርተዋለች። ናታንስ ማንን ይመርጥ ይሆን? ኤፍራታን ወይስ ደግሞ አዲሷን ድራራ ወይ ኤፍራታ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ